ውድ ቤተሰቦቼ ቪዲዮን እንዳያችሁት ነው እንግዲህ ዘና እንደምትሉ አልጠራጠርም። እኔንም ዘና አድርጎኛል። ላይክ፣ ሼር፣ ሳብስክራይብ በማድረግ ቪዲዮን ጀምሩ ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሙነሲማ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ አልሐምዱሊላህ። ሁላችሁንም በያላችሁበት የዓለም ዳርቻ ሰላማችሁ ብዝብት ትርፍርፍ ይበልልኝ እያልኩኝ ዛሬ እንደተለመደው ቪዲዮን ጀምሬያለሁ። የሚገርም ምን በጣም ነው የሳትኩት፣ ምክንያቱም በዚህ ጨዋታ ኔ ራሴ የሆነ ትውስታ ስላለኝ ነውና ጓደኛዬ ጋር ኢንዶኒዥያ ጓደኛ ጓደኛለች መዋኘት ትችላለች፣ ባህር ሄርን ነው ማለት ነው። እኔ ልለማመድ ነው ዋና፣ እሷ ትችላለች፣ አለማምጅኝ እያልኳት ሄደን ነበርና ልክ እየገባን እያለ ገና የሆነ አሳ ነገር ሳይ እኔ በጣም ደንግጬ ጩኬ ነው የወጣሁትና፣ ፈርቼ በቃ አልገባም። ዛሬ ይህንን አሳ የሚመስለውን ነገር አይቻለሁ፣ አልገባም በቃ ነገ ሞከራለሁ ብዬ ዝም ብዬ ዳር ሁኝ እየቀረጽኩ ነበረ። ና ታዩት አላችሁ ቪዲዮ ውስጥ ይታያል። አሳ የሚመስለው ነገር ማነው? በጣም ነው የሚያስፈራው። እና በቃ ነገ ዋኛለሁ፣ ዛሬ በቃ ይቅርብ ብዬ እኔ እየቀረጽኩ ነበረ አይዳ ካገኘው ሰራበታለሁ ብዬ ይሄ ሁላችሁ መጣ። ይሄ እዚህ ጋር የምታዩት ነገር መቀረጽ አልቻልኩም። ቀርቤ ሩጬ ፈራሁ፣ ወደ እኔ ሲመጣብኝ አያችሁት። በጣም ነው የሚያስፈራው። ይሄን ነገር ሳይ ወጣሁ በቃ ከባህሩ ጥዬ ማለት ነው። እና ውድ ቤተሰቦቼ እሷን አላማምጂ ብዬ ዋና እንግዲህ ያው ሳሏኝ ይመጥቻለሁ ደንግጬ ማለት ነው። ፈርቼ ስመለስ ሶፊያና ነባን ሳገኝ በቃ በእነሱ ለምን አልሰራም ብዬ በባህሩ በቀረጽኩት ብዬ አሰብኩኝ። እና ነባ እና ሶፊ በአንድ መተዋል ትናንትናም አብረው አንድ ቪዲዮ ለቀለች በነባ ቤት ነባ እንግዲህ ዛሬ ደስ ብሏታል ትናንትና ከፍቷት ነበረ በነገራችን ላይ አንዳንዴ ሁላችንም ደስተኛ አንሆንም አንዱ ስንወጣ አንድ ችግር ይመጣብናል አንድ ስንወጣ አንድ ችግር ይመጣብናል እና ነባ እንደዛ ነው ይመስለኛል ህይወቷ ታቅሜ በላይ የሆነ ነገር መሸከም አቅቶኛል እያለች ነው አላህ ደግሞ እንግዲህ ችግሮች መከራዎችን ያቀለልን ሁላችንም ሁላችንም ነን። ዱንያ እንደዚህ ናት፣ ህይወት እንደዚህ ናት። አንዱን አለፍ ነው ስንል አንድ ይመጣብናል፣ አንዱን ተወጣ ነው ስንል አንድ ይተካልናል ማለት ነው። እና ነባ በርቺ፣ አይዞሽ፣ ጠንክረሽ ለመስራት ሞክሪ። እንግዲህ ከሶፊ ጋር ዛሬ መጣሽ፣ ዘና እያልሽ ነው። ሶፊ እንግዲህ ችግሯን ተረርታት፣ የሚያዝናና ቦታ ይዛት መታለች ማለት ነው። የሚገርም ነው ይሄ ጨዋታ አቂቃ እኔ ትዝታ ስላለብኝ አየዋቸውና በጣም ነው የሳኩት። እኔም እንደዚህ ዱባይ በምሰራ ሰዓት ልጆቹን ይዘን እንወጣለን። ሁሌ ጊዜ ነው እንደዚህ መጫወቻ ቦታ ይዘን የምንሄደው ና ይሄ ጨዋታና በጨለማ ውስጥ መሄጃ አለ የሆነ እንደ መኪና አይነት፣ እሱ ላይ ቁጭ እንል ና በጨለማ ውስጥ ለውስጥ ገደል ለገደል የሚዞር አለ ማለት ነው። እሱ ሁለቱን እንትኖች በጣም ነው የምንፈራቸው ና ብዙ ጊዜ መተኛት እስከሚያቅተን ሁሉ ደርሰናል። እኔ እና ጓደኛዬ በዝታ አይተን ማለት ነው ይሄንን ነገሮች አይታል እና በጣም ከባድ ነው። እነሱን አይቼ እኔ ትዝና ያለኛ ማለት ነው። ሶፊ ና ነባ እንግዲህ ዛሬ አዲስ አበባን እየተሽከረከሯት ነው። ነባም እንግዲህ ጠንከራሽ ስሪ። ያው ችግሮችም እንዳሉ ሁሉ መደሰትም አለ። መደሰትም እንዳለ መከፋት አለ። ያው እያፈራረቅነው መኖር ነው። ህይወት እንደዚህ ናት። ሀቂቃን ሐቂቃ ነው። ያሳቀኝ የወንዱ ልጅ ነው። ግን እንዴት አድርጎ ነው የሮጠው? እንደ ሴታ ሴቶቹ ብሶ ማለት ነው። ከሴቶች ደሞ እኮ ሶፊ ተንኮሏ ማለት ነው ተኮለኩላታለች። ነባን ተኮለኩላታለች፣ ለማስፈራራት ማለት ነው። እሷ ሁለተኛዋ ስለሆነ ብዙም አልደነገጠችም። ነባ ግን የመጀመሪያዋ ስለሆነ በጣም ነው የደነገጠችው። ባህሩንም እንደምትወዱት ተስፋ አደርጋለሁ። እንግዲህ እኔ ማለት ነው ነገ ጀምራለሁ ዋና። ዛሬ አሳ የሚመስለውን ነገር አይቼ ፈርቼ መጣሁ። ሳልዋኝ ስመጣ እዚያው ዳርዳሩን ሰውሄድ ጓደኛ የዋይታለ ገብታ በጣም ነው የዋኘችው። ሴትዮ የመታ ራሱ ከኋላ ለምንድን ነው አልዋኝሸዋች ቤታችንም ቅርብ ስለሆነ እሷ መጣች ትመጣለች። ሴትዮዋም እናንተ ሂዱ ከፊት እኔ ከኋላ እመጣለሁ ብላን ነበር። ይሄር ነው እና እችኛዋ እንዱንዣዋ በጣም ነው የምትችለው መዋኘት። እሷ ባህር ውስጥ ነው የዋለችው ማለት ነው። እኔ ግን ያንን አሳ የሚመስለውን ካየሁ በኋላ ፈራሁኝ እና ተውኩትኝ። በጣም ነው የሚያስፈራው። ውሃውም ኃይል አለው። ግን ዳርዳሩ ትንሽ ለመለማመድ ዳርዳሩ ጋር ይሆናለ እና እስቲ በስንት ቀን እንደምለምድ እነግራችኋለሁ። ማለት ነው ነገ ጀምራለሁ። ቀጣይ ሳምንት ሀሙስና ጁማን ስመጣ እንደዚህ ትንሽ ትንሽ እያልኩኝ እለምዳለሁ ማለት ነው። እንሻላ እየለመድኩ እየለመድኩ ስንት ቀን እንደሚፈጅብኝ እነግራቸዋለሁ። እዚህ ጋር እንደምታዋ ጀንበሯ ልትገባ ብላለች እና በጣም ነው ደስ የሚለው። ሀቂቃ እኛ የመጣ ነው ሰው በሌለበት ቦታ ነው። በሌላኛው ቦታ ሰው ብዙ አለ የሚዋኝ፣ ወንዱ፣ ሴቱ በቃ ልጆች ምናምን ብዙ እንትን አለ። እኔ ግን በዚህ የመጣ ነው ሰው ምንም የለበትም። ትንሽ አንዳንድ ሰዎች ምናምን ነው ያለው። እነሱም ልጆችና ሴቶች ናቸው በዚህ የሚመጡ ማለት ነው ናቸው ጓደኛ ጫማዋን ይዛ ገብታለች መሀል ከሄደች በኋላ ተዋኛለች ማለት ነው። እኔ ግን ፈርቼ ዳርዳሩ ነው ያለሁት እሷ ገብጉብን ማሳ ምንም ካለ ትይዛለች አትፈራ። ያው አገራቸውም ስለምተዋኝ ልምድ ስላለባት ኢንዱኒሺያ ማለት ነው እና የዚህ የልጁ አሯሯጥ ነው እኔ እኔ ያሳቀኝ። ውድ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ እያደረጋቸው አበረታቱኝ። አሁን ላይ ግን ሁሉም ሰው እንደ ድሮ አይደለም ዩቱብ ስንሰራ አይዳም ሲጠፋ ንንጃ ስራ ጫናም እንደገና ሰለቸንም መሰለኝ። በቃ ማለት የሆነ ነገር የሆነ ነገር እንኳን አመቻችተን መስራት በቃ እንደ ድሮ አይደለም። በዚህ ታይም ቢሆን እኔ በዚህ ታይም ቢሆን ሞኒ ሳልሆን አሁን ባለሁበት ላይ ቢሆን ሞኒ ሳልሆን ሞኒ መሆን አልችልም። ሰዓት እንዴት አርጌ እንደምሞላ ሳስበው አሁን ላይ በጣም ነው የሚከብደው ማለት ነው። እና አሁን ላይ ሐላስ እኔ ደስ ካለኝ ሰራለው፣ ደስ ካላለኝ አልሰራም። አልጨናነቅም እንደገናም ልጨናነቅም ብል አልችልም። ምክንያቱም ኢንተርኔት ችግር ነው ስራ ተወጥር ያለው እዚህ ገጠር እና ያለውትኝ ና ሁሉ ላይ ስራ ነው እረፍት የለም። እረፍት አገኘ ስል ኢንተርኔት የለም። በዛ ምክንያት የፈለግኩትን ማግኘት አልችልም። እዚህ ሜዳ ላይ እንኳ የሚተላለፍ ነገር ቀርጭ፣ እሱን እንኳን ለማምጣት ምንም አይመቸኝም። ወይ መሀል ላይ ወይ ሲያበቃ ወይ እንደዚህ እጀምራለሁ እንትን እላለሁ። በቃ ምንም አይመችም። ና ያው በዚሁ አጋጣሚ የጠፋውበትም ይሄ ነው እንሻላህ። አሁን እንግዲህ ነገ ወይ ቅዳሜ እንመለሳለሁ ወደ ነባሩ ቤቴ። ያው ሁሌም ማሙስና ጁማ የተለመደ ነው እኔ ተወዲያ ተወዲህ ማለት ግን ቢሆንም ለኢዴ ወጣን አንድ ሳምንት አስር ቀን ምናምን ብሬክ ማድረጋችን የተለመደ ነው በየአመቱ ማለት ነው። እና ውድ ቤተሰቦቼ አንጠፋፋ፣ እንሻላ በቅንነት እንዘያየር ማለት ነው። ታዘይረኝ ወይም ሳዘይረኝ አንባባል። እኔ የጠፋውበት መንስኤ ይሄ ነው። ምንም ስላልተመቼ ነው በምትገቡ ሰዓትም አያደርሰኝም በቃ ማለት ምንም በቃ ልክ ገብታችሁ እንኳን ባገኛችሁ ኢንተርኔቱ አያስገባኝም። በቃ ለዛም ነው በቃ የጠፋሁት እና እንዳትቀየሙ እንላለሁ። ኢንሻላህ እንግዲህ ስመለስ ኢንተርኔቴን ሳገኝ እንደፈለግ ነው እንዘያየራለን ማለት ነው። ሶፊና ነባ እንግዲህ ዘና እያሉ ነው። እኔንም በጣም ነው ያሳቆኝ። ስተጓደኛ ነው ያስታወሱኝ ማለት ነው። እንዴት እንደጮሆን፣ እንዴት እንደሆን ሴትዮያችን እና ሰውያችን ራሱን ሙድ ይዘውብን እስተ ስንት ቀን ሲስቁብን ሲስቁብን ነበረ። ያልነውን ሀራካት እሷ ሴትዮቱ እየቀረጸች ከልጆቹ ጋር እየቀረጸችን እኮ ነው፣ እኛ እንዴት እንዳልን ሀራካታችን ሁሉ እየሳቀች ነበረ እኛን እንትን እያየች ቪዲዮ ማለት ነው። እና በጣም ነው የሚያስፈራው። ነባ እንግዲህ ዛሬ ደስ ብሎ ሻቤ፣ ተስፋ አደርጋለሁ ሶፊ አዝናንታሻለች። እና በርትታይ ስሪ ሶፊያን ያ ከጎንሽ እንግዲህ ያም ያም ይሄም ይሄም ያላትን ቢላትን ጆሮ ዳባ ለባስ ብላት ሰርታ ተቀይራለች፣ ማለት ነው። አብራችሁ ብትሰሩ ደስ ይላል። እናንተ ሴቶቹ ባንድ ሁናችሁ በጥሩ በጥሩ አይዲያ እየመጣችሁ ብትሰሩ አንደኛችሁ ባንድ ቀን አንደኛችሁ በአንድ ቀን እየለቀቃችሁ ጥሩ ነገር ብትሰሩ ደስ ይላል። ከወንድ ጋር ባትሰሩ ማለት ነው። እንግዲህ ሰው ሁሉም ሰው እኩል አይደለም። ትንሽ ይጠጋና ይርቃል። ትንሽ ይጠጋና ይርቃ ማለት ነው። ስለዚህ እናንተ ባንድ ሆናችሁ ስሩ ማለት ነው። ጎበዝ ተሆናችሁ እይታ ይኖራችኋል። ሴት ወንድ ሞላዘም መጨመር ማለት ነው። እና ላይክ፣ ሼር፣ ሰብስክራይብ አድርጉልኝ ባህሩንም የነ ነባንም ቪዲዮ አይታችሁ ዘና እንደምትሉ ተስፋ አደርጋለሁ። ውድ ቤተሰቦቼ ኮሜንትም እንዳትረሱ ላይክም እንዳትረሱ። በነገራችን ላይ ቪዲዮ ላይ ኢዴት አደረግ ኮሜንት ታላይ እንትን እየገባ ነው እና ምንም ማድረግ አልቻልኩም ታይም ስለሌለኝ፣ በደንብም ኢዴት አላረኩትኝም ዝም ብዬ ለመልቀቅ ነው። እዚህማ ኢንተርኔት አዝግ ነው እና ውድ ቤተሰቦቼ ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። ለምታበረታቱኝም ሽኩራን። ቪዲዮውን እንግዲህ እስከ መጨረሻው እንደምታው ተስፋ አደርጋለሁ። ላይክ ሸር ሰብስክራይብ አድርጉ። በር እው ኮሜንት ላይክ እንዳትረሱ። ላለው ውድ ሀገሬ ልጆች ባላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። ቀጣይ ደግሞ እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ባላችሁበት ሰላማችሁ ብዝት ብዝዝት ይበል። ዋናውን ተለማምጄ ማለት ነው፣ ስንት ቀን እንደፈጀብኝ እነግራቸዋለሁ። እመኑኝ፣ እዚህ ባህር ውስጥ እኔ በሳምንት አንድ ቀን ግዴታ እየመጣሁ መልመድ አለብኝ። በሳምንት አንድ ቀን እየመጣሁ ማለት ነው መልመድ አለብኝ። ለምጄ ውጤቱን ለእናንተ አሳያቸዋለሁ፣ እነግራቸዋለሁ ማለት ነው። እሺ እና ባላችሁበት ሰላማችሁ ይብዛ። አሰላሙ አለይኩም ወረህመቱላ ወበረካቱሁ።